ሰላም፣ ሰላም ውድ የቻናላችን ተከታታይ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችሁ ልጆች እንኳን ወደዚህ ቻናል በሰላም መጣችሁ። እሺ ቤተሰቦች ቤተሰቦች ዛሬ ይዤላችሁ የመጣሁት ከዚህ ላይ እንደምታያቸው ወደታች የተዘረዘሩት ማለት ነው። ከዚህ ላይ እናንበባቸው እስኪ ሀ ለ ሀ መረሰሰ ሁለት አይነት የሰ ፊደሎች ያደል ያሉ ሰ ሰ ይችኛውም ሃ ይችኛውም ሐ ተመሳሳይ ናቸው። እንዳትወዛገቡ ሁለት አይነት ሀ ነው ያለ ማለት ነው። እነዚህ ምንድን ናቸው? የመጀመሪያ ፊደሎች ናቸው ማለት ነው። እነዚህ የመጀመሪያ ፊደሎች ናቸው። እነዚህኞች ደግሞ አሁን ማሰምርላችሁ ሁለተኛ ፊደሎች ናቸው። ማን አልኳችሁ? እነዚህ ማሰምርላችሁ፣ ደግሞ ሁለተኛ ፊደሎች ሉ፣ ሁ፣ ሙ፣ ሩ፣ ሱ፣ ሱ ሁለቱ ድምፃቸውን ተመሳሳይ ስለሆነ ሱ ሱ ብለን ነው የምናነባቸው ሁለተኛ ፊደሎች እንደዛ አድርገን ካነበብንም በኋላ ሶስተኛ ፊደሎች ደግሞ አሁን ማሳምርላችሁ እነዚህ ሶስተኛ ፊደሎች ናቸው። ሁለተኛ ፊደሎች እንደምታዩቸው ቅርጻቸው ከዚህ ላይ ነው ቀጥላት የሚኖራቸው ማለት ነው። ሶስተኛ ፊደሎች ደግሞ ከግራቸው ከታች ላይ ነው ቀጥላት የሚኖራቸው እናንበባቸው። ሂ ሊ ሲ ሲ እነዚህ ሶስተኛ ፊደሎች ናቸው። ወደ እነዚህኙ ስነድ ደግሞ አራተኛ ፊደሎች ናቸው። አራተኛ ፊደላት እኒ ሀ ላ ሀ ማ ራ ሳ ሳ ተብለው እናነባለን። እነዚህ አራተኛ ፊደሎች ናቸው። ወደ ዝኞች ስንመጣ ደግሞ ወደ እነዚኞች ስንመጣ ደግሞ ወደ እነዚኞች ስንመጣ ደግሞ አምስተኛ ፊደሎች ናቸው። በብዛት ከእግራቸው ከታች ላይ በስተቀኝ በኩል ቀለበት ይኖራቸዋል ማለት ነው። ሄ ሌ ሄ ሜ ሬ ሴ ይችኛውም ሴ ይችኛውም ሴ ነው የተባሉት ማለት ነው። ስለዚህ አምስተኛ ፊደሎች እነዚህን ይመስላሉ ማለት ነው። ወደዚህኛው ስንመጣ ደግሞ ስድስተኛ ፊደሎች እናዋ የምናነባቸው ስድስተኛ ፊደሎችን፣ ስድስተኛ ፊደሎችን ደግሞ ስናነብ ህ ል ህ ም ር ስ ስ ሁለቱም ስ ስ ነው የሚባሉት። ይችኛው ምክናት ይችኛው ምክናት። ስለዚህ ስድስተኛ ፊደሎችን በዚህ አይነት መንገድ ታነባላችሁ ማለት ነው። ወደ ቀጣዩ ሲሄድላችሁ ደግሞ መጨረሻው ሰባተኛ ፊደላት ተብሎ የሚጠሩት መጨረሻው ሰባተኛው ሆ ሎ ሆ ሞ ሮ እነዚህ ሰባተኛ ፊደላት ወይም መጨረሻ ፊደላት ተብለው ይጠራሉ ማለት ነው። ቀጥታ ወደዚህ ስናነባቸው ወደታች አንብበናል አንብበናል። አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ እያልንን አንብበናል። አሁን ደግሞ ወደ ጎን እናንብባቸው እስኪ፣ ከትጀምረን እነዚህ የሀ ቤቶችን ነው የምናነባቸው ማለት ነው። እስኪ እናንበባቸው ይችኛዋ ሃ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ ስለዚህ ሰባቱን የሀ ቤቶችን አነበብነ። ቀጣይ ደግሞ ወደ ለቤቶች ወደለቤተሰቦች ወደዚህ ስንመጣ የለቤተ ሰቦች ናቸው። ለ ሉ ሊ ላ ሌ ል ሎ ሎ ል ሌ ላ ሊ ሉ ለ በጣም ጎበዞች በጣም ጎበዞች። ወደ ቀጣይ ክፍል እንሂድ አሁንም የምንሄደው ሁለተኛው ባለሶስት ሶስት እግር የሃ ቤተሰብ ነው። የምንሄደው ወደ ሃ ቤተሰብ ነው የምንሄደው ማለት ሶስተኛው እግሩ ይህኛውም ሃ ነው። ይችኛውም ሃ ናት ይችኛውም ሃ ነው የሚባለው። ይህም ሁ ነው ይህም ሁ ነው የሚባለው። ይችም ሂ ናት ይችም ሂ ናት ምትባለው የምትባለው ይችም ሃ ናት ይችም ሃ ናት። አራተኛው ይችኛው ሄ ይችኛውም ሄ ይችኛውም ህ ይችኛውም ህ ይችኛውም ሆ ይችኛውም ሆ ተብላ ትጠራለች። ስለዚህ በዚህ አይነት መንገድ ማያዝ ትችላላችሁ ማለት ነው። አሁን ወደ ቀጣዩ ወደ መ ቤተሰብ ስንመጣ የመ ቤተሰቦችን ስናያቸው እስቲ እንከታተል አንድ በአንድ፣ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ ሞ ም ሜ ማ ሚ ሙ መ። ስለዚህ የመ ቤተሰቦችን እንደዚያ አድርገን አንበበን ጨረስነ ማለት ነው። ወደ ቀጣዩ ይድ የረ ቤተሰቦች ወደዚህ ወደ ረ ቤተሰቦች እንሄድ። ረ ሩ ሪ ራ ሪ ሪ ሮ ሮ ሮ ሪ ሪ ራ ሪ ሩ ራ። በጣም ጎበዞች በጣም ጎበዞች። አሁን ደግሞ ሁለቱም የሰቤቶች ነው የምንሄድ። ወደ ሁለቱ የሰቤቶች በጣም ቀላል ነው። ይሄኛው ሁለቱም ተመሳሳይ ነው የምታነቡት። ልንገራችሁ እስኪ

ሱ ሰ ሰ ስለዚህ እንደዚህ አርጋችሁ ፊደሎችን ካነበባችሁ ከጻፋችሁ በኋላ አሁን ደግሞ ወደ ቃላት ምስረታው የምንገባ ይሆናል ማለት ነው። በዋነኝነት ምንድን ነው ፊደሎችን እንዴት አርጋችሁ አንበባችሁ ካጠናችሁ ከተረዳችሁ በኋላ እንዴት አርጋችሁ ማንበብ መጻፍ ቃላት መመስረት ትችላላችሁ ነው። ለበለጠ ደግሞ በቴሌግራም በኢሞ በዋትሳፕ ብደውሉልን በዚህ ስልክ ቁጥር ታገኙናላችሁ ማለት ነው። ሀይበሉን ወይም ቮይስ አስቀምጡልን ደውለን የምናናገራቸው ይሆናል ማለት ነው። ቀጥታ ወደ ትምህርቱ አሁን ከዚህ ላይ እንደምታያት ይች ፊደል ማናት? ሀናት ብያችኋለሁ። ይችኛ ፊደል ደግሞ ማናት? ሎናት። እንዴት አወቃት ካላችሁኝ፣ ይች የሎናት ከለቤት ሰባተኛ ፊደል ሎ ይችኛዋ ደግሞ ከሀቤት የመጀመሪያው ፊደል ሀ። ስለዚህ አንድ ላይ ስናነበው ሀሎ ይሆናል ማለት ነው። ማናልኳችሁ? ሀሎ ሀሎ። ወደዚህኛው ስንመጣ ደግሞ ይችኛዋ ፊደል ማናት? ሁ ተብላ ምትጠራ ፊደል ናት። ከሀቤት ሁ ማለት ይችኛ ፊደል ማት፣ ሁለተኛዋ። ሉ ማለት ደግሞ ከለቤት ሁለተኛ ፊደል ይችኛዋ፣ ሉ። አንድ ላይ ሲነበብ ሁሉ ይሆናል። ማናልኳችሁ ሁሉ ሁሉ። ወደዚህኛው ስነት ደግሞ ይህች ሄ ናት። ይችኛዋ ሎ። እንዴታወቃቸው ካላችሁኝ፣ ሂ ማለት ሄ ማለት ይችኛዋ እንደምታዩት አምስተኛዋ ፊደል ናት። ሎ ማለት ደግሞ ሰባተኛው ፊደል ነው። ስለዚህ አንድ ላይ ሲነበቡ ሄሎ ይሆናል ማለት ነው። ሄሎ ይህኛው ሃሎ ነበረ ይህኛው ደግሞ ሄሎ ይሆናል ማለት ነው። አንዳንድ ሰው ሲጣራ ሃሎ ይላል፣ አንዳንድ ሰው ደግሞ ሄሎ ይላል። ስለዚህ ሲጻፍ ይህን ይመስላል ማለት ነው። ይህንን የመሰረቱት እንዴት ነው ብትሉኝ ሀቤቶችን በሀቤተሰቦች ሰዎች በመስረት ነው ማለት ነው እነዚህኞች። ሁሉንም ፊደል ግን አልወጣም። እሺ ይች ሎ ናት፣ ይች ሚ ናት። ሎ ማለት ይች ፊደል ናት፣ መጀመሪያ ፊደል ሎ ሚ ማለት ደግሞ ከመቤት ይችኛዋ ናት ሶስተኛ ፊደል። አንድ ላይ ሲሆን ሲነበብ ሎሚ ሎሚ ብለን እናነባዋለን ማለት ነው። ሎሚ ይችኛዋ ደግሞ ሉ ናት ከለቤት ሉ ሁለተኛ ፊደል። ይችን የተጠቀምነናት። ሉ ላ ማለት ደግሞ ይቻ አራተኛ ፊደል ላ። አንድ ላይ ሉ ላይ ይሆናል ሉላ ወደዚህኛው ስንመጣ ይችለናት ለናት ይቺ ማ ናት ለማለት ይችኛዋ ናት ለምትባለዋ ማ ማለት ደግሞ ይች አራተኛ ፊደል ማ ማለት ይችናት ማ አራተኛ ፊደል ስለዚህ አንድ ላይ ሲነበብ ለማ ይሆናል ለማ ስለዚህ እነዚህ ቃላቶች ሲመሰረቱ በዚህ በለቤት መጀመሪያ አድርጌ ነው የመሰረትኳቸው በለቤት አድርጌ ነው የመሰረትኳቸው ማለት ነው ስለዚህ እነዚህ የለቤተሰቦች ናቸው ማለት ነው። በለ ፊደል የተመሰረቱ ቃላቶች ናቸው። እሺ አሁን ደግሞ ወደ ሶስተኛው መስመር ወደ ሀቤት፣ ሁለተኛው ወደ ሀቤት ነው የመጣሁላችሁ። ይችህ ትባላለች ስድስተኛ ፊደል ናት። ይችህ ይችኛ ደግሞ ልናት ስድስተኛ ፊደል ከለቤት ል። ይችኛ ደግሞ ም ስድስተኛ ፊደል ም። አንድ ላይ ህልም ይሆናል። ህልም። ይችኛዋ ደግሞ ሃናት ናት። አራተኛ ፊደል ሃ ይች ደግሞ ሎ ማለት የመጨረሻ ፊደል ከለቤት ሎ አንድ ላይ ሃሎ። ሎ ወደዚህኛው ስንመጣ ደግሞ ይች ሄናት ይች ሎናት። እንዴት አወቃቸው ካላችሁኝ፣ ሄ ማለት ይችኛዋ ፊደል ናት። ሄ ሎ ማት ደግሞ ይች ሳ ከለቤት ይችኛው አንድ ላይ ሲነበብ ሄሎ። ይህኛው ሃሎ፣ ይሄኛው ሄሎ። ስለዚህ እነዚህ የተመሰረቱት እንዴት ነው ካላችሁኝ እነዚህ በሃቤት ነው፣ በሁለተኛው ሃቤት የተመሰረቱ ቃላቶች ናቸው። ይሄኛውን የሚያዛችሁ ይሄኛውን የሚያዛችሁ ሁሉም ተመሳሳይ ነው ሲመጣ ስታነቡት፣ ግን ሁሉም ተመሳሳይ አድርጋችሁ ማንበብ ትችላላችሁ። ስጽፉ፣ ግን የሚቀላችሁን መጻፍ ትችላላችሁ ማለት ነው ቤተሰቦች አሁን ደግሞ ወደ መቤተሰቦች ነው የምንሄደው። ወደ መቤተሰቦች፣ ወደ እነዚኞች ማለት ነው። ስለዚህ ይች ማናት? ሙ። ሙ ማለት ሁለተኛ ፊደል ይችሳ። ሉ ማለት ደግሞ ከለቤት ሁለተኛ ፊደል ይችሳ። አንድ ላይ ሲነበቡ ሙሉ። ማናልኳችሁ ሙሉ፣ ሙሉ። ይችኛዋ ደግሞ ሚ፣ ሚ። ስለዚህ አንድ ፊደል ነው ሁለት የደጋግመን የጻፍ ነው። ይችሳ ሚ፣ ከመቤት ሚ አሁን የምችን ነው ደግሞ የምጽፈው አንድ ላይ ሲነበብ ሚሚ ይሆናል ማለት ነው። ቤተሰቦች ማን አልኳችሁ? ሚሚ፣ ሚሚ። ወደዚህኛው ስንመጣ ደግሞ ሞ ት፣ ይቅርታ ይችን ት አስገብቻቸዋለሁ። ት የሚባል ፊደል እዚህ ላይ የለም፣ ግን ሞ የምትባለው ፊደል ይችሳ ሞ ማለት ይችሳ፣ ት ማለት ደግሞ ከተ ቤተሰቦች ስድስተኛው ፊደል ማለት ነው። አንድ ላይ ሲነበብ ሞት፣ ሞት። ስለዚህ ይህ የምትመለከቱት ሁሉም በመፊደል የተመሰረተ ነው ማለት በሚ ቤተሰቦች የተመሰረቱ ናቸው ማለት ነው አሁን ደግሞ ወደ ረቤቶች ስንመጣ ይች እንደምታዩት እረ ትባላለች ይች ሳናት እረ ማለት ይች የመጀመሪያ ፊደል ሳ ማለት ይች አራተኛ ፊደል አንድ ላይ ሲነበብ ሬሳ ይሆናል ሬሳ ወደዚህኛው ስንመጣ ደግሞ ይች ሮናት ይችጠናት ሮ ማለት ከረቤት መጨረሻው ፊደል አንድ ላይ ሲነበብ ሮጠ ይሆናል ማለት ነው። ማናልኳችሁ ሮጠ። ወደዚህኛው ስንመጣ ደግሞ ይች ሮ ናት ይችምሮ ናት ማናልኳችሁ ሮ ሮ ሮ ማለት ከረቤት ሰባተኛ ፊደል ሮ ይች ሰባተኛ ፊደል አንድ ላይ ስናነበው ሮሮ ሮሮ ሮሮ ስለዚህ፣ እነዚህ በጠቅላላ እነዚህ በጠቅላላ የተመሰረቱት በማን ነው? በረ ነው ማለት ነው። በረ ቤተሰቦች፣ በረ ብቻ ሳይሆን ረ አለ፣ ሮ አለ። በእነሱ የተመሰረተ ቃላቶች ናቸው ማለት ነው። እነዚህ እንደ ምሳሌ ነው፣ እናንተ እንድትረዱት ያክል ነው እንጂ ብዙ መመስረት ትችላላችሁ ማለት ነው። አሁን ደግሞ በዚህኛው ባለ ሶስት እግሩ ሰ ስለዚህ ይህ ማን ይላል? ሳ ይች ሳ ናት ይች ር ናት ሳ ማለት አራተኛ ፊደል ይች ሳ ር ማለት ስድስተኛ ፊደል። ስለዚህ አንድ ላይ ስናነባቸው ሳር ይሆናል ማለት ነው። ማናልኳችሁ ሳር። ወደዚህኛው ስንመጣ አሁንም ይችም ሳናት ይች ራ ናት። ሳ ማለት ይችኛዋናት ቅድም ተጠቅማናታል። ይችኛዋን አራተኛዋን ራን ስንጠቀማት አንድ ላይ ስናነበው ሳራ ይሆናል ሳራ። ወደዚህኛው ስንመጣ ይችኛዋ ሰናት የመጀመሪያ ፊደል ይች ማናት፣ ላንበብላችሁ ሰ ይች መናት አንድ ላይ ሲነበብ ሰማ ይሆናል። ሰማ። ስለዚህ እነዚህኞች ፊደሎች በዚህኛው ሰ የተመሰረቱ ናቸው፣ በዚህኛው ሰ። አሁን ደግሞ በሁለተኛው ሰ ስትጽፉ የፈለጋችሁን መጻፍ ትችላላችሁ። ስታነቡ ግን ሁለቱን ሰ በትክክል ማንበብ መቻል አለባችሁ ማለት ነው። እቺ ሱ ናት ሁለተኛ ፊደል ማለት ሱ ናት። እቺኛዋ እቺ ሪ ናት ሪ ማለት ሶስተኛ ፊደል። አንድ ላይ ሲነበብ ሱሪ ይሆናል ማለት ነው። ማን አልኳችሁ? ሱሪ። ወደዚኛው ወደዚህኛው ስንመጣ ይች ሳ ናት። እቺ ለ ናት። ሳ ማለት የትኛዋ ናት? እቺ አራተኛዋ ሳ ናት። እቺኛዋ ደግሞ ለ ማለት ደግሞ ይች ናት። ስለዚህ አንድ ላይ ሲነበብ ሳ ላይ ይሆናል ማለት ነው። ማን አልኳችሁ ሳለ ይቺ ማለት ሲ ናት ሶስተኛ ፊደል ሶ ማለት ሰባተኛው ፊደል ሲ ማለት ሶስተኛዋ ሶ ማለት ይቺ ሳ ስለዚህ አንድ ላይ ሲነበብ ሲሶ ይሆናል ማለት ነው ሲሶ በጣም ቆንጆዎች አሁን ቃላቶችን በስነስርዓት የማነብላቸው ይሆናል የመጨረሻ ሃሎ ሁሉ ሄሎ እነዚህ በጠቅላላ በሃ ቤተሰቦች የተመሰረቱ ማለት ነው ሎሚ ሉላ ለማ እነዚህ በለቤተሰቦች የተመሰረቱ ቃላቶች ህልም ሃሎ ሄሎ እነዚህ በሃ ቤተሰቦች የተመሰረቱ በሶስት እግሩ ቃላቶች ሙሉ፣ ሚሚ፣ ሞት አንድ ላይ እነዚህ በመ ቤተሰቦች የተመሰረቱ ቃላቶች ናቸው ማለት። ሁሉም ረሳ፣ ሮጠ፣ ሮሮ እነዚህ ደግሞ በረ ቤተሰቦች የተመሰረቱ ቃላቶች፣ ሳር፣ ሳራ፣ ሰማ። እነዚህ በማል ቤተሰቦች በሰፊደል ባለ ሶስት እግሩ የተመሰረቱ ቃላቶች ሱሪ ካለ ሲሶ እነዚህ ደግሞ በዚህኛው ሰብ፣ ሁለተኛው ሰብ የተመሰረቱ ቃላቶች ማለት ነው። እሺ ቤተሰቦች ገብቷቸዋል ብዬ ተስፋ አደርጋለሁ። ለበለጠ ደግሞ በዚህ ባ ማስቀምጥላችሁ ስል ቁጥር ወይ በዚኛው ወይ በዚኛው፣ በመደወል በኢሞ በዋትሳፕ በቴሌግራም ታገኙናላችሁ ማለት ነው። በሌላ እንደዚህ አይነት ቪዲዮች ስንገናኝ፣ መልካም ጊዜ መልካም ቆይታ።